ባህሮች እንደቅማለን የሰማይ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የማይጠፋ ስም ለትውልድ የሚተላለፍ ታሪክ ማቆየት የሚችሉበት ልዩ መንፈሳዊ የበረከት ጥሪ የጎተራ አርባ አራቱ ጸበል ፈለገ ዮርዳኖስ ቅድስት ሥላሴና ቅድስት አርሴማ ቤተክርስቲያን የህንፃ አሰሪ ኮሚቴ ጥሪውን ያስተላልፋል ለአስር ተከታታይ ወራት ብቻ በመረጡት ማዕረግ በየወሩ ክፍያውን በመፈጸም የቤተ ክርስቲያን ግንባታ ሂደቱን የሚያፋጥኑበት እንዲሁም የግንባታው የታሪክ አባል ሊሆኑ የሚችሉበት ስሞትን ከስመ ክርስትናው ጋር በቤተ ክርስቲያኗ ልዩ ቦታ በልዩ አሰራር ሰዎች በሚመለከቱት ማጠንት በሚታጠንበት ስፍራ ላይ እንዲያርፍ እድል የሚፈጥርሉን ልዩ አጋጣሚ አዘጋጅተን እየጠበቅ ነው። ጉዳዩ እንዲህ ነው። ጉዳዩ እንደዚህ ነው። ጉዳዩ እንደዚህ ነው። ከተዘረዘሩት አስር ማዕረጋት አቅሙ የሚችለውን አንዱን ይመጡ። ማዕረጉ ላይ ያለውን ሙሉ ክፍያ ለአስር ወራት ያካፍሉና በየወሩ ያንን ገንዘብ በቤተ ክርስቲያኗ የሕንፃ አሰሪ ኮሚቴ የባንክ አካውንት ገቢ አድርጉ። ከዛም ገቢ ያደረጉትን ደረሰኝ በተጠቀሱት ስልኮች በቴሌግራም ወይም በዋትሳፕ ላይ ይላቁ አሊያም በአካል ተገኝተው በመክፈል ለከፈሉት ክፍያ ህጋዊ ደረሰኝና ወራዊ ከፋይ መሆኖትን የሚገልጽ ደብተር ይወስዳሉ። ልብ ይበሉ! ልብ ይበሉ! ልብ ይበሉ! ይህንን ለአስር ተከታታይ ወራት ብቻ በመፈጸም የህንፃ ግንባታው የታሪክ አባል መሆኖትን የሚገልጽ ልዩ ሰርተፍኬት ተዘጋጅቶሎታል። እንደዚሁም ህንፃ ቤተክርስቲያኑ ሲጠናቀቅ በቤተ ክርስቲያኗ ልዩ ቦታ ለትውልድ በሚተላለፍ ማቴሪያል ስሙን ከስመ ክርስትናው ጋር ወይም የቤተሰቦ ወይም ከድርጅቶ ጋር አሊያም የማኅበረው ስም የሚሰፍርሉ ይሆናል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5። እግዚአብሔር አምላክ አገልግሎታችንን ይባርክ።